አሁን የምንገኘው ጀሞ ሚካኤል ጀርባ እየተባለ የሚጠራው ሰፈር ነው። ከጀርባዬ ደግሞ እንደምትመለከቱት ቪዥን የአይነ ስውራን መዋለ ህጻናት ይገኛል። ይህ ቪዥን የአይነ ስውራን መዋለ ህጻናት ብቸኛው በአዲስ አበባ ያለ አይነ ስውራን ልጆችን የሚቀበል ነው። እዚህ አንድ እናት አግኝቻለሁ። እንደምን አደስ ሽማሚ ልጅሽን እያስገባች ነው ትምህርት ቤት። ፍቃደኛ ከሆንች ልጅሽን አስገቢና ጥቂት ደቂቃዎችን ከአንቺ ጋር ቆይታ አድርጋለሁ። አመሰግናለሁ ቪዥን የአይነ ስውራን መዋዕለ ህፃናት ከ26 በላይ ልጆችን ተቀብሎ እያስተማረ ይገኛል። በርካታ አገልግሎቶች እየሰጠ ነው። እንዲያ ያለ ችግር ያለባቸው ልጆች ቤት እንዳይውሉ እያገዘ ነው የሚገኘው። ውስጥ እንግባና ደግሞ አሁን እናት አግኝተናል። ልጇን ይዛ ገብታለች። የልጇ ውሎ ምን ይመስላል፣ በተለይ ደግሞ እናት ምን ያህል እረፍት አግኝታለች የሚለውን ቆይታ የምናደርግ ነው የሚሆነው። አመሰግናለሁ ቅድም አልተዋወቅን አደለ በር ላይ እኔ ራሄል ሙር ገባላለሁ የማርከን እናት ልጅሽ ማርከን ይባላል ስንት አመቱ ነው ሰባት አመት ሰባት አመቱ መቼ ነው እዚህ ትምህርት ቤት የገባው እኔ ዘንድሮ ነው ያመጣሁት ወደዚህ ትምህርት ቤት በጣም ከሩቅ ቦታ እንደምትመጪ ነገረሽ ነበረ ከት ነው የምትመጪ ከት ሰፈር ነው ሰሚት ቤት አካባቢ ከዛ ነው ያለነው ጀሞ ሚካኤል ነው ከዛ ነው የምትመጪ ከዛ ሌላ የለም አማራጭ የለም። ትምህርት ቤት እዚህ ብቻ ስለሆነ ያለው ግድ እዚህ ነው ማስተማር ያለብኝ። ልጄ መማር ስላለበት እዚህ ነው እሺ፣ መጣ። ከዛ ተነስች። ሰባት አመቱ ነው። አንድ ልጅ ደግሞ ትምህርት ቤት መግባት ያለበት በአራት አመቱ ነው። አልተማረም ነበረ ከዚህ በፊት ቤት ነበረ ምታ ለማምጩ ወይስ እንዴት ነበረ ከዛ በፊት? ሌላ ትምህርት ቤት አስገብቸው ነበር። ትምህርት ቤት ስልሽ የኖርማል ትምህርት ቤት ዝም ብዬ ማለት እዚህ መኖሩን ሳላቅ ነው ዝም ብሎ ሄዶ ይውላል ይመጣል። ይሄን ትምህርት ቤት ስታገኝ ምን ነበር የተሰማሽ? እስቲ የመጀመሪያው ቀን ላይ የነበረ ስሜት መግለጽ ከምችለው በላይ ነው። እውነት ለመናገር ከምችለው በላይ ነው። እንባም ይሁን ሳቅም ይሁን ወግን ላይ ነው ሳረጋ አጋጣሚ ያገኘሁት በየቦታ ያለው ወደ ክፍለ ሀገር ነው፣ አዳሪ ትምህርት ቤቶች ነው ያለው። ግን እንዴት ነው ልጄን አዳሪ ትምህርት ቤት የማስገባውን ብዬ በጣም ነበር የተረበሽኩት። ይሄንን ግን ሳገኘው እውነት ለመናገር ምንም ምንም ምንም በቃ ይሄ ነው ብዬ መጥቼ እንኳን አናግሬው እስከሚሄድ ድረስ አላመንኩት ነበር። ግን አናግሬው ሲሄድ የነበረው ስሜት ልገልጽሽ አልችል። ልጆች ላይ ደግሞ ያየሽበት ለውጥ ምንድን ነው? መሰሉን ያገኘው እዚህ ጋር ከራሱ መማር ያለበትን ነገር ነው በዳበሳም ይሁን በድምፅም ይሁን ከአስተማሪዎችም አለው ውስጥ ያሉት ተማሪዎች ራሱ አንድ አይነት ስለሆኑ ይሄ ብዬ ምልሽ ነገር የለም። በእርግጥ ይከብዳል ትምህርቱ። ለእኔ አዲስ ነው ግን በቃ ልጅ አዎ በብሬን ማሳይ ብሬን ብቻ አይደለም ኤ ማለት እራሱ ምንም እንደሆነ በጣም ረጅም ነው ቁጥሩ አንድ ሁለት እያልሽ ነው። ዶት ዶት እያልሽ የምትጽፊያቸው ነገሮች አሉ። እነሱ ግን በቃ እኔ ካገኘውት ነገር አንጻር እኔም እያስተማርኩት እዚህም ያሉት አስተማሪዎችም ያገዙት በጣም ከሚገባው በላይ ከሚገባው በላይ ቪዥን የአይነ ስውራን መዋዕለ ህፃናት ትምህርት ቤትን ተዘዋወርን፣ አየን። አሁን ደግሞ ስራ አስኪያጁ ናቸው። ይህ ትምህርት ቤት እንዴት ተቋቋመ፣ ምን አይነት አገልግሎት እየሰጠ ያለው እንዴት ነው፣ ህፃናት ውሎ የሚለውን ከስራ አስኪያጁ ጋር ቆይታ ማለት ነው። በጣም አመሰግናለሁ። የሚለቁ ናቸው። በጣም ፈጣን ሆኑ ጥሩ እንቅስቃሴ፣ ጨዋታ ላይ ትምህርት ላይ እኔ በተረዳሁት ደግ ማለት ነው አይቻቸዋለሁ። እና እስቲ እንዴት ተመሰረተ ከሚለው እንጀምር። የትምህርት ቤት ብቸኛ ነው አዲስ አበባ ውስጥ። እስቲ ንገረን ስለምስ ድርጅቱ እንዲመሰረት ያስገደደበት ምክንያት ሌላ ቦታ አልነበረም። አይነ ስውራን ህፃናቶች ቅድመ መደበኛ የትምህርት አገልግሎት ሊያገኙበት የሚችሉበት ቦታ ባለመኖሩ ምክንያት በርካታ ወላጆች በጣም ለብዙ አይነት እንግልት ተዳርገው ነበር የነበረው እና በዚህ ችግሩ ሲያልፎ የነበሩ ሰባት ወላጆች በጋራ ተሰባስበው በራሳቸው ተነሳሽነት በራሳቸው ከኪሳቸው ገንዘብ በማዋጣትም ጭምር ሂደቱን አልፈው ድርጅቱ ህጋዊ ህልውና አግኝቶ እንዲመሰረት አውቅቶታል ማለት ነው። ስድስት አካባቢ ናቸው ያዩዋቸው እሚሶች። በዛ ላይ ደግሞ በነፃ ነው አገልግሎቱ እየተሰጠ ያለው። እንዴት ነው ይህንን ማስታረቅ የሚቻለው? ወጪዎች ይኖሩባችኋል። እንዴት ነው እየሰራችሁ ያላችሁት? ከሰላሳ በላይ ተማሪዎች ነበሩ የትምህርት አገልግሎት ሲያገኙ የነበሩት እና በተለያየ በቤተሰብ ችግር በትራንስፖርት ችግር ምክንያት ትምህርታቸውን እያቋረጡ አሁን ላይ 26 ተማሪዎች ደርሰዋል ማለት ነው። እነዚህ 26 ተማሪዎች በአራት የመማሪያ ክፍል ተከፋፍለው ነው የሚማሩት። ስለዚህ ስድስት የቅድመ መደበኛ መምህራኖች አሉን፣ ሁለት ሞግዚቶች አሉን። ስለዚህ እነዚህ ናቸው በአጠቃላይ የትምህርት አገልግሎቱን እየሰጡ ያሉት ማለት ነው እና እነዚህ መምህራኖች ሞግዚቶቹንም ጨምሮ ደመወዝ ይከፈላቸዋል። ወርሀዊ ደመወዝ አላቸው። በተጨማሪ አሁን አገልግሎት እየሰጠን ያለንበት ግቢ ሙሉ ግቢው በኪራይ ነው ያገኘነው እና ስለዚህ የቤት ኪራይ፣ የመምህራን ደመወዝ፣ እንደዚሁ የማስተማሪያ ቁሳቁሶችን ጨምሮ ለማሟላት ከፍተኛ የሆነ የፋይናንስ ወጪ የሚጠይቅ ፕሮጀክት ነው ሊድ እያደረግን ያለ ነው። ከክፍያ ነፃ የሆነ የቅድመ መደበኛ የትምህርት አገልግሎት ነው እየሰጠን ያለ ነው።

በተለይ በአዲስ አበባ ደረጃ እና እሱን ባለማግኘታችን ምክንያት ከፍተኛ ተግዳሮት ሆኖብናል። ሁለተኛ የማስተማሪያ ቁሳቁሶቹን ለማሟላት በሀገር ውስጥ የሚገኙ ስላአይደሉ ከውጭ የሚመጡ ስለሆኑ አብዛኞቹ ነገሮች፣ እነሱን ለማምጣትም በጣም ከፍተኛ የሆነ የአቅም ውስንነት አጋጥሞናል። በቀደም ያዛችሁትና የመጨረሻ መልዕክት አድርገን ከተማ አስተዳደሩን ጭምር ድጋፍ አድርጎልን የማስተማሪያ ቦታ ማመቻቸት ቢችል እና እነዚህን አይነ ስውራን ህጻናቶች አካል ጉዳት እንደሌለባቸው እንደ እድሜ ኩዮቻቸው እንደ እህት ወንድሞቻቸው ትምህርት ቤት መጥተው እንዲማሩ ብናደርጋቸው፣ ቤት ውስጥ ከመቀመጥ ብንታደጋቸው፣ ሰብአዊ መብታቸውም ጭምር ስለሆነ ትምህርት የማግኘት እና ይህን ነገር ማስተካከል ብንችል፣ ትምህርት ቢሮም ትምህርት ሚኒስቴርም ጭምር የአይነ ስውራኖች የቅድመ መደበኛ የማስተማሪያ መጽሐፍ በብሬል እንዲዘጋጅ የማድረጉን ስራ በደንብ በአጭር ጊዜ ውስጥ መስራት ቢቻል በርካታ ህጻናቶችን ወደ ትምህርት ገበታ እንዲመጡ ማድረግ እና አገልግሎቱን እንዲያገኙ ማድረግ እንችላለን ብለን እናስባለን። ስለዚህ ድርጅቱ ያለበትን የፋይናንስ ሁኔታ ማቃለል ወይም ደግሞ መቀነስ ቢቻል ቀጣይነቱንም ችግር ውስጥ በማይከት ደረጃ ማረጋገጥ ስለሚቻል ለበርካታ ህጻናት ተደራሽ ማድረግ ይቻላል። አይነ ስውራን ህጻናቶች ካለባቸው ጉዳት በተጨማሪ የትምህርት አገልግሎት እንዳያገኙ መደረግ የለባቸውም። ወደ ትምህርት ቤት መምጣት አለባቸው ብለው የሚያምኑ ግለሰቦችም ተቋማቶችም ጭምር ይሄንን ድርጅት ድጋፍ ቢያደርጉልን ለበርካታ ህጻናቶች ተስፋ የሚሆን ነገር መስራት የሚችል ነው ብዬ አስባለሁ። ስለዚህ መታችሁ ጎብኚውን ድጋፍ አድርጉልን ማለት እፈልጋለሁ። እንግዲህ ብዙዎች ይህንን ጥር ተቀብለው በቅርቡ ምላሻቸውን እንደሚሰጡ ተስፋ እናደርጋለን። ጌታቸው በጣም ነው የማመሰግነው ስለሚበረ ቆይታ። እኛም በጣም እናመሰግናለን። መታችሁ ስላያችሁ ታንኪዩ ብዙዎች እንግዲህ ይህንን ጥሪ ተቀብለው በቅርቡ ምላሻቸውን ይሰጣሉ ብለን ተስፋ እናደርጋለን።